ሰላም ውድ የፒያሳ ኔትወርክ ተከታታዮች፣ በቅድሚያ ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ አደረሳችሁ እንላለን። እንግዲህ ከፒያሳ ኔትወርክ የዕለቱን አዲስ ጉዳይ ይዘን ቀርበናል። አሜሪካ አንዲትን ሀገር አጠቃለሁ እያለች ትገኛለች። ጥቃቱን ለመፈጸም የሚያስችሉ ዝግጅቶች መጠናቀቃቸውም ነው የተሰማው። ይህች ሀገር እንግዲህ ከአሜሪካ ጋር ከዚህ ቀደም ጦርነት ውስጥ ገብታ የማታውቅ ቢሆንም የድሮን ጥቃቶችን ጨምሮ የተለያዩ ጥቃቶችን ለመፈጸም የዶናልድ ትራምፕ አስተዳደር አዲስ እርምጃ ሊወስድ ጫፍ ላይ ደርሷል ነው የተባለው። የመጨረሻውን የትራምፕ ውሳኔ እንደሚጠበቅ ነው የተሰማው። እንግዲህ አሜሪካ የተለያዩ ጥቃቶችን ልትፈጽም ትችላለች በሚል በበርካታ መገናኛ ብዙሃን በርካታ መረጃዎች ሲዘዋወሩ እንደነበር የሚታወስ ነው። ከነዚህ መረጃዎች መካከል አንደኛው ከ800 በላይ የጦር አዛዦቿን ጠርታለች፣ እንዲሁም የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተለያዩ ጥቃቶችን መፈጸም የሚያስችላቸውን ረቂቅ ሕግ ለኮንግረስ አቅርበዋል የሚሉት ጉዳዮች ይጠቀሱ ነበረ። በዚህ አውድ ውስጥ እንግዲህ አሁን ኤንቢሲ ኒውስ ይዞት የወጣው መረጃ አንዲት ሀገር በአሜሪካ ልትጠቃ ትችላለች የሚል ነው። ፒያሳ ኔትወርክን ስትከታተሉ ይህንንና ሌሎችንም ጉዳዮች ትከታተላላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የተዓማኒና የጥልቅ ዘገባዎች ቤተሰብ ሁኑ እንላለን። በድጋሚ መልካም በዓል እያልን ወደ ጉዳዮቻችን አለፍን። አሜሪካ ቬንዙዌላን ልታጠቃ ትችላለች ይላል የኤንቢሲ ዘገባ። ኤንቢሲ የተለያዩ ምንጮቹን ጠቅሶ እንደዘገበው የትራምፕ አስተዳደር በቬንዙዌላ በኒኮላስ ማዱሮ አስተዳደር ላይ እርምጃ ለመውሰድ የመጨረሻው ምዕራፍ ላይ ይገኛል። ወይም አሜሪካ እንደ ሀገር ትገኛለች። ለሁሉም አማራጮች ዝግጁ እንሁን እያለ ነው የትራምፕ አስተዳደር። ይህንን ደግሞ የተለያዩ ምንጮቹን ጠቅሶ ነው ኤንቢሲ የዘገበው። ከዚህ ቀደም በዶናልድ ትራምፕ በተገለጸው መሰረት በቬንዙዌላ እና በእጽ አዘዋዋሪዎች ላይ የተለያዩ እርምጃዎች ሊወሰዱ ይችላሉ ተብሎ ነበረ። በተለይ በውሃ ላይ የሚንቀሳቀሱ የተለያዩ መርከቦች እንግዲህ ጥቃት ሲፈጸምባቸው ነበረ። በትንሹ ሶስት የሚሆኑ ጀልባዎች በአሜሪካ ጥቃት ተፈጽሞባቸው መስጠማቸውም ይታወቃል። ይህ ጥቃት ደግሞ አስራ ሰባት ሰዎችን ህይወት እንደቀጠፈ ነው የሚታወቀው። የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ ግን አሜሪካ አደንዛዥ እጽ ዝውውርንና ሌሎችንም ጉዳዮች አይደለም እያየች ያለችው የኔን መንግስት ማውረድ ነው አላማዋ ብላለች። በእርግጥም ደግሞ በሚሊዮን የሚቆጠሩ ዶላሮች ይህንን ሰው ላገኘ ኒኮላስ ማዱሮን ላገኘ ሰው እከፍላለሁ እያለች የምትገኘው ዋሽንግተን በርግጥም ጉዳዩ ከአደንዛዥ እጽ በላይ ሊሆን እንደሚችል ነው እንግዲህ የሚነገረው። ምናልባት በቀጣዮቹ ጥቂት ሳምንታት ይላል፣ የኤንቢሲ ኒውስ ዘገባ። በቀጣዮቹ ጥቂት ሳምንታት የጥቃት የሚፈጸምበት እድል ይኖራል። ነገር ግን የአሜሪካው ፕሬዚዳንት ዶናልድ ትራምፕ የመጨረሻውን ውሳኔ እስካሁን አላስተላለፉም። ግን በጠረጴዛቸው ላይ ቬንዙዌላ ላይ ወታደራዊ እርምጃ እንውሰድ የሚለውን አማራጭ በሚገባ እያጤኑት ነው ይላል ዘገባው። በቅርብ ጊዜያት ውስጥ እንግዲህ ዋሽንግተንና ካራካስ እንግዲህ የተለያዩ ዝግቦች ውስጥ ገብተው እንደነበር የሚታወቅ ነው። አሜሪካ የትኞቹን ቦታዎች ልታጠቃ ትችላለች የሚለው የዘገባው ክፍል ደግሞ ምናልባት የአደንዛዥ እጽ የሚቀነባበርባቸውን ቤተሙከራዎች ወይም ላብራቶሪዎች መሰረት ሊያደርግ ይችላል ተብሏል። የድሮን ጥቃቶች በእነዚህ ላብራቶሪዎች ላይ ሊፈጸም ይችላል። ከዛ ውጭ ደግሞ የአደንዛዥ እጽ ዝውውርን የሚመሩ ከበርቴዎችን ነጥሎ የመምታት እንቅስቃሴ ሊኖር ይችላል። መሪዎቹን ነጥሎ የመምታት እንቅስቃሴ ሊኖር ይችላል የሚል ነገር ነው እንግዲህ የተነሳው። በአሜሪካ ውስጥ እንግዲህ እንደዚህ አይነት ጥቃቶች መፈጸማቸውን በተመለከተ ያው ሁለት አይነት ስሜት አለ። በአንድ በኩል በእርግጥ ነገርየው የኒኮላስ ማዱሮን መንግስት ማዳከም ነው ወይስ የአደንዛዥ እጽ ዝውውርን መግታት በሚለው ጉዳይ ላይ መቶ በመቶ ስምምነት የለም። ግን ቁጥሩ ቀላል የማይባል የአሜሪካ ልሂቅ ከኒኮላስ ማዱሮ አስተዳደር ጋር ግጭት ስላለው ወይም ሰውየው ደግሞ እንደ ሶሻሊስት ስለሚታዩ በዚህ ጉዳይ ላይ ትራምፕ እርምጃ ቢወስዱ አንዳንድ ሰዎች ላይደነቁ ይችላሉ የሚል ነገር ነው እንግዲህ እየተነሳ የሚገኘው የቬንዙዌላው የውጭ ጉዳይ ሚኒስትር ኢቫን ጂል ፒንቶ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር ከሞራልም ከሕግም ውጭ የሆነ እርምጃ እየተወሰደብን ይገኛል። ኢምፔሪያሊስታዊ ወረራ እየተፈጸመብን ይገኛል። ነገር ግን ለሰላም የተዘረጋው እጃችን የውጭ ጣልቃ ገብነትን ያስተናግዳል ማለት አይደለም ሲሉ ጸንተው መናገራቸው የሚታወስ ነው። በተለይ ደግሞ የውጭ ጣልቃ ገብነት መቆም አለበት፣ በዓለም አቀፍ ጫና በአሜሪካም በኢምፔሪያሊስት ኃይሎችም የሚደረገውን ጫናና ማስፈራሪያ በጽኑ ለሉዓላዊነታችንና ለክብራችን ስንል ለሰላማችን ስንል በሰላም ለመኖር ስንል እንቋቋመዋለን የሚል ነገር መነሳቱ የሚታወስ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እንግዲህ ይህንን ጥቃት የሚፈጽሙ ከሆነ ምናልባት ከዚህ ቀደም የተለያዩ ጦርነቶችን አስቆማለሁ፣ በእኔ ጊዜ ጦርነት ባለፈው አራት ዓመት አልነበረም ብለው የቀደመውን የፕሬዚዳንትነት ዘመናቸውን ሲያነሱ እንደነበርም የሚታወስ ነው። የተለያዩ ግጭቶችን አንድ ስድስት ሰባት የሚሆኑትን አስቆሚያለሁ ያለሁ ብለው በተደጋጋሚ ሲናገሩ ነበረ እንደውም የኖቤል የሰላም ሽልማት ሁሉ ስለሚፈልጉ ነው ይሄንን ነገር እየተናገሩ የሚገኙት በሚል በርካታዎች ሲያነሱት እንደነበረ ይታወቃል። እንደውም በኢራን ላይ በኒኩሌር ተቋሞቿ ላይ ጥቃት በሚሰነዝሩበት ሰዓትም በርካቶች እንዴት ወደ ጦረኝነት ፖሊሲ ይሄዳሉ የሚል አስተያየት እየሰጡ እንደነበር የሚታወቅ ነው። ዶናልድ ትራምፕ ከወታደራዊ እርምጃ ይልቅ ማስፈራራትን እንዲሁም ደግሞ ቀረጥ መጣልን እንደ አንድ የውጭ ጉዳይ ፖሊሲ አካል አድርገው እንደሚመለከቱት የሚታወቅ ነው። ቬንዙዌላ ላይ ግን አሁን እጃቸው ሊነሳ ይችላል የሚል ፍርሃት በበርካቶች ዘንድ አለ። በቬንዙዌላ ላይ እንግዲህ እርምጃ የሚወስዱበት አንደኛው ምክንያት በተለይ ኒኮላስ ማዱሮን በግል በጣም ይጠሏቸዋል የሚሉ ምልክቶች ከዚህ ቀደምም ሲታዩ ነበረ። ይህ ደግሞ የተረጋገጠ እውነት ነው እና ፖለቲኮ እንደውም በመጀመሪያው የፕሬዚዳንትነት ዘመናቸው ላይ ኒኮላስ ማዱሮን በጣም በጣም ይጠሏቸዋል ብሎ አንድ ሰፋ ያለ ዘገባ አትቶ ነበረ። እንደውም በቬንዙዌላ የሚገኙትን አምባገነን ትራምፕ በልዩ ሁኔታ ይጠሏቸዋል ብሎ 2019 ላይ ማለትም ከስድስት ዓመታት በፊት አንድ ሰፋ ያለ ዘገባ ሰርቶ ነበረ። ምክንያቱም ዶናልድ ትራምፕ አምባገነኖችን ይወዳሉ፣ የአምባገነኖች አድናቂ ናቸው። ይሄ ስትሮንግ ሜን የሚሏቸው ወይም ደግሞ አንድ ግለሰብ ጠንካራ ሆኖ ከተቋማትም በላይ ከስርዓትም በላይ ራሱን የሚያገዝፍበትን መንገድ ይወዳሉ የሚል ነገር ይነሳል። በእርግጥም እርሳቸው ላይ ይህንን ነገር ማስተዋል ይቻላል። አንዳንዶች እንደ ንጉስ ነው አሜሪካን እየመሯት ያሉት የሚል አስተያየትም እንደሚሰጥ ይታወቃል። ከተቋማት ይልቅ ራሳቸውን እንደ ንጉስ በማየት ነው እንግዲህ አሜሪካን እያስተዳድሩ የሚል ትችት ይሰነዝራሉ። እንደሚታወቀው ግን በአሜሪካ ላይ እንግዲህ ይሄ ብዙ ከዚህ ቀደም ቢያንስ በሬቶሪክ ደረጃ ወይም ደግሞ እንደው በመርህ ደረጃ የሚስተዋል ነገር አይደለም። አንዳንድ አምባገነኖች ጋር አብሮ መስራት ቢኖርም በተለያዩ ፕሬዝዳንቶች ላይ ዶናልድ ትራምፕ ግን ለየት ባለ መልኩ አምባገነኖችን ያደንቃሉ የሚል ትችት ይቀርብባቸዋል። በተለይ በምዕራቡ ዓለም መነጽር የሚጻፉ ጽሁፎችን ስንመለከት ለምሳሌ የሩሲያውን ፕሬዚዳንት ቭላዲሚር ፑቲንን ያደንቃሉ፣ የሰሜን ኮሪያውን ኪም ጆንግ ኡንን ለማቅረብ ይሞክራሉ፣ ጠንካራ ሰው ስለሚወዱ በሚል ይተቻሉ። የቱርኩን ፕሬዚዳንት ረሲብ ጣይብ ኤርዶዋንን የሳውዲውን መሐመድ ቢን ሰልማንን እንደውም መሐመድ ቢን ሰልማን ካሾጌ የተባለውን የዋሽንግተን ፖስት ጸሐፊ ባስገደሉበት ሰዓትም በጣም ጠብቀዋቸዋል፣ ፕሮቴክት አድርገዋቸዋል የሚል ነገር ይነሳል። እንግዲህ ከኛ አካባቢም ከኛ ብዙም በማይርቁትና በአባይ ጉዳይ ከኛ ጋር ሁልጊዜም በሚወዛገቡት በአል ሲሲ ጉዳይም ተመሳሳይ አቋም እንዳላቸው ይነገራል። እንደውም የኔ ምርጡ አምባገነን ወይም ማይ ፌቨራይት ዲክታተር የሚል ቅጽል ሁሉ ሰጥተዋቸው እንደነበር ይታወቃል። ለግብፁ ፕሬዚደንት አብድል ፈታህ አልሲሲ። እና አምባገነኖችን ይወዳሉ፣ ጠንካራ መሪዎችን ይወዳሉ። ከተቋም በላይ ግዙፍ ሆነው ወይም ግዘፍ ነስተው የሚታዩ የተለያዩ ግለሰቦችን ግለሰብ መሪዎችን ይወዳሉ የሚል አስተያየት ቢኖርም ኒኮላስ ማዶሮ ላይ ግን አስተያየታቸው ትንሽ ለየት ያለ እንደሆነ ይነገራል። አንደኛው እንግዲህ የሚጠቀሰው ምክንያት በዙሪያቸው ያሉ ሰዎችም እርሳቸውም ትንሽ ከሶሻሊስት ሬዮት ዓለም ጋር በተገናኘ ሶሻሊዝምን የሚያቀነቅኑትን ወይም ደግሞ ኢምፔሪያሊስት ብለው አሜሪካን የሚጠሉትን ስለሚጠሉ ነው የሚል ነገር ያነሳሉ። በእርግጥ በዚህ ሙሉ ለሙሉ ደግሞ እንዳንገፋበት፣ ለምሳሌ ኪም ጆንግ ኡን ያው ሶሻሊስት ናቸው፣ እንደውም ኮሚኒስት ፓርቲ ነው ያላቸው። ስለዚህ በዚህ ረገድ ካየነው ይሄ ብቻ ነው ወይ የሚያስብል ሊሆን ይችላል። ግን በአንድ በኩል የሚነሳው ምንድን ነው ዶናልድ ትራምፕ የፈለገ እጠላለሁ እከሌን አንኮታኩተዋለሁ ቢሉም የኃይል ሚዛን ያሉ ለምሳሌ ኪም ጆንጉንን እንደፈለግኩ ላደርግ ቢሉ የኒኩሌር ኃይላቸው፣ የተለያዩ ሚሳይሎቻቸው እንደ ልብ እንዳይሆኑ ያደርጋቸዋል። ነገር ግን ቬንዙዌላ ደከም ያለች ሀገር ስለሆነች በአንጻራዊነት ደግሞ አሜሪካ ቬንዙዌላ ላይ እንደፈለገች የምትሆንበት የመደራደሪያ ነጥብ አላት ምክንያቱም ከቬንዙዌላ የምትገዛው ነዳጅ አለ እንደሚታወቀው፣ ለቬንዙዌላ ወሳኝ ነው ይህ ነዳጅ። እንደውም ቬንዙዌላ በሩሲያና በዩክሬን ጦርነት ከሩሲያ የተለያዩ ነዳጆች እንዳይገዙ ሲባል ባይደን ባልተለመደ ሁኔታ ቬንዙዌላን የማቅረብና ነዳጇን እንድትሸጥ የማበረታታት ጭምር እርምጃ ሲወስዱ ነበር በሚል በርካቶች ሲያነሱ ነበር። እና ለቬንዙዌላ ትልቅ ነው፣ ግን ለአሜሪካ ከቬንዙዌላ የምታስገባው ከስድስት በመቶ አይበልጥም ከነዳጅ ምርቶች ግባት ጋር በተገናኘ ግን ለቬንዙዌላ የህልውና ጉዳይ ሊሆን ይችላል። እና ያው ላይ እንደፈለጉ መሆን ይችላሉ በአቅራቢያቸውም ስለምትገኝ ጉልበታቸውን ማሳየት ስለሚፈልጉ ነው የሚል ምልክት እንደሚነሳ የሚታወቅ ነው። ከዚህ በተጨማሪ እንግዲህ ዶናልድ ትራምፕ ከሰሞኑ እንዲህ አይነት ወታደራዊ እርምጃዎችን ለመውሰድ የሚያስችሏቸውን ዝግጅቶች እያደረጉ ይገኛሉ። ክሴት የጦር ሚኒስትር ናቸው የመከላከያ ሚኒስትር እየተባሉ እስካሁን ሲጠሩ ነበር እንደሚታወቀው አሁን ደግሞ የጦር ሚኒስትር እየተባሉ ነው የሚጠሩት። እንግዲህ ዶናልድ ትራምፕ የጦር ሚኒስቴር ብለው ፔንታገንን በአዲስ መልክ ማዋቀራቸው የሚታወስ ነው። አንዳንድ ሂደቶች ቢቆሮ ቢቀሩም እንግዲህ በዚህ መልኩ ነው ያለው። ከዚህ በተጨማሪ ደግሞ ስምንት መቶ የጦር አዛዦችን ፔንታገን ጠርቷል። በኮንግረስ ደግሞ እርሳቸው በተለያዩ ሀገራት ላይ ወታደራዊ እርምጃዎችን መውሰድ የሚያስችላቸውን ረቂቅ ሕግ አቅርበዋል። ይህ ከጸደቀላቸው ታዲያ ቬንዙዌላን የማያጠቁበት ምክንያት የለም። ምናልባትም አንደኛው እንደ ምክንያት የተጠቀሰው ይህ ረቂቅ ሕግ ሲቀርብ ቬንዙዌላን ሊመቱ ይችላሉ የሚል ነው እና ቀጣዩ አሜሪካ ጦርነት፣ ቀጣዩ አሜሪካ ግጭት፣ ቀጣዩ አሜሪካ ጥቃት ታውቃል በሚል በርካቶች እየተቀባበሉት ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለነበር ከልብ እናመሰግናለን። በድጋሚ መልካም መስቀል በዓል ተመኝተንላችኋል። ፒያሳ ኔትወርክን ሰብስክራይብ ላይክና ሼር በማድረግ የተአማኒ ና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት ጋብዘናል። ሰላም ለዓለማችን።